ጓደኛዬ፣ እንዴት ነሽ? ጓደኛሽ ጋር ተገናኛችሁ? አዎ ተገናኘን። አንቺዬ፣ ግን ሳልወደው አልቀርም፣ ሳላፈቅረው አልቀርም። በዚህ በአጭር ጊዜ ውስጥ ገና ግጥም ገጠመልኝ ብለሽ ነው እንደምታፈቅሪው? አይ ስለ ግጥሙ ሳይሆን ልጁ ነው ያፈቀርኩት። ከሆነ ጥሩ ነው ነጽዬ። እሺ ግን አንድ ነገር ልንገርሽ። ያንቺስ ነገር ምን ላይ ደረሰ? ምን ጉዳይ? ምን ጨረሳችሁ? እባክሽን ጓደኛዬ፣ የኛ ነገር አላቅ የሚገርምሽ ነገር ሰላም እኮ ውጤቱን አስቀይራበታለች። እናም አቤል ግን የሚያውቀው ነገር የለም። የእውነት ብታይ በጣም ሴረኛ ነች። እናም እናትና ልጅ እንዳይሆኑ አድርጋለች። ሰላም ትላታለች። ነጻነት እንዴት! ተይ እንጂ ጓደኛዬ፣ አዎ እናት አደም ምን አሰብሽ? አንቺ በዚህ አጋጣሚ አጋጣሚውን ተጠቀሚ ትላታለች። ነፃነትም አዎ ይህን አጋጣሚ ልጠቀምና ለምሳሌ አሁን አቤል ሰላም እኮ የእናትህና ያንተን ዲ ኤን ኤ በገንዘብ አስቀይረው ነው እናም እናትህ ናቸው ትክክለኛ እናትህ ናቸው ብለው አስበሽዋል። ምን ያህል እንደሚወደኝ ና እንደሚያፈቅረኝ አስበሽዋል ግን በነገራችን ላይ ትናንትና ረጅም ሳት አውርተናል። እናም በጣም እንደሚወደኝ እንደሚያፈቅረኝ ሁሉ ነግሮኛል ትላታለች። ጓደኛዬ፣ እውነቴን ነው አንቺ፣ እውነታውን ነያሽውና እውነታውን ይዘሽ ከተጓሽ አዎ፣ ያምንሻል። ሰላምም ያቤልን እናት አንቺ አንቺ አንቺን እኮ ነው ብላ በጩኸት ትጠራታለች። ስሚ፣ ነይ፣ ስሚ። ብታይ እናትና ልጅ ባለመሆናችሁ በጣም አዝኛለሁ። በጣም ነው የማዝ። ነው ስሜ ደግሞ ማለት ነው የመጣሽው ለስራ አይደለም። ስለዚህ መስራት የምትፈልጊ ከሆነ ስራሽን አጠናቀሽ ሁሉንም አስተካክለሽ ስራሽን ስሪ፣ አይ የምትይ ከሆነ ደግሞ ኮተትሽን ይዘሽ ውልቅ፣ ትላታለች ያቤል እናትም ችግር የለውም ልጄ፣ አልሽኝን ሁሉ ያልሽኝ ሁሉ አደርጋለሁ። ምንም ችግር የለውም በጣም ጥሩ እሺ፣ እሺ በይ አሁን ይጀመራል ማለት ነው ትልና ሰላም ከትከት ብላ ትስቅና ውይ ለካ እንደዚህ የዋህነሽ እንዴ ትላታለች። ስሚ ዛሬ እዚህ ቤት ልዩ ጅግት አለ። እናም ስለዚህ ቤቱ በደንብ መጸዳት አለበት። ምግብም በደንብ መሰራት አለበት። ቆንጆ ምግብ ስሚ፣ ተነሽ! እዚያ ተዘፍዘፊሽ ዳይ ደይ፣ ወደ ስራ ተነሽ ብላ በጩኸት ታስነሳትና በፌሳ አቋን እየሳቀች ሰሚ፣ ገና ምን አይተሽ አንገበግብሻለው እያለች ሰላምም የፌሳ አቋን ቀጥላለች። ግን ጓደኛዬ አቤል እንደዚህ ብሎ የሚያምነኝ አይመስለኝም፣ ባክሽን ዝም ብዬ አቤልን ቀስ እያልኩኝ ወደ ድሮ ፍቅር መመለስ እፈልጋለሁ ትላታለች። ይሻለሻል ካልሽ እንግዲህ እሺ እስቄልና እጼ ይገናኛሉ። እናም የጻፈላት ግጥም እና ስለ ሀገር ነበረ። እጅግ በጣም ደስ የሚል ግጥም ነው። በስመ አብ፣ አንተ በጣም ትችላለህ። ዋው፣ ነው እንዴት ነው። ተመችቶሻል እንዴ? በስመ አብ፣ በጣም ነው የተመቸኝ። እንዴት እንደሚያምር፣ በጣም ጉብዝ ነው። አንቺስ ምንድን ነው? አይ እኔማ ግጥ፣ ቲያትርና ፊልም ነው የምሰራው ትለዋለች። ዋው፣ እሱም በቃ ተመስጦ ስለ ሀገር እንዴት እንደሚገጥም ሁሉን ነገር ይተርክላታል። እሷም ተደምማ ታዳምጠዋለች። ሀገር በምን ያክል ደረጃ እንደምትጻፍ እንደምትገጥም በእቅፍ በእጁ እንዴት እንደ እንዴት አድርጋ እንደምትያዝ እያደረገ ይነግራታል። እሷም ተመስጣ ግጥሙን ታዳምጣለች። በልሽ ለቀጣይ አዘጋጅልኝ ትለውና ይለያያሉ። ሰላም ነፃነትን፣ ነይ ይፈልግሻለሁ፣ ብላት ትጠራትና ነፃነት ትመጣለች። ስሚ ጓደኛ የነፂ፣ አቤልን የራሴ ማድረግ እፈልጋለሁ። ምክንያቱም የኔ እንደ ለመሆኑ ምን ማረጋገጫ አለኝ ማለት። ምክንያቱም አቤል ልጅ ይፈልጋል። ስለዚህ እኔ ልጅ መውለድ አለብኝ። ገብቶሻል? ያለበለዚያ ግን የኔ መሆኑ ምንም ማረጋገጫ የለኝም። በዚህ አይነት ነገጧትም እንደሚፈጠር አላቅም። እንዴ አቤል ልጅ ይወዳል ማለት ነው ሰላምዬ? ትላታለች አዎ፣ በጣም ነው የሚወደው ልጅ። በጣም ጥሩ። ስለዚህ ዛሬ ሆኑ ጀምሯ ዛሬ ሆኑ አድርጊ ውለጅለት። እንደዛ ከሆነማ ትላታለች ይህ ጓደኛ የባት ሆኝ ምን ይውጣ ነበረ። እውነት አንቺን የመሰለች ጓደኛ ስለሰጠኝ ፈጣሪን አመሰግናዋለሁ ትላትና ሰላምም በቃ እሺ፣ አሁን ሰላምዬ፣ እኔ ራሴን ስላመመኝ ሊሂድና አረፍ ልበል ትላታለች። ትንሽ አትጫወችም? አይ ሊሂድ ሰልዬ፣ ትንሽ ራሴን አሞኛል፣ ትላትና ትሄዳለች። ነጻነትም ለጽዮን ትደውልላትና፣ ሄሎ ጓደኛዬ፣ ወይ የምን ነው? እባክሽን፣ ከባድ ችግር ተፈጥሯል። እየምን ከባድ ችግር ነው? እባክሽን ቶሎኔ፣ አሁን በጣም ከባድ ችግር ተፈጥሯል። እሺ በቃ መጣሁ አሁን ጠብቂኝ ትላትና ስልኩን ትዘጋለች ጽዮንም ነፃነት እጅግ በጣም ተናዳለች እና ወይኔ ነፃነት ወይኔ ቀድመሽኝ አንቺ ላቤ ልጅ ልትወልጂለት ነው እያለች እጅግ በጣም ተናዳለች በዛን ሰዓትም ጽዮን ትመጣና ነጽዬ ምን ሆነሽ ነው ሰላም ነሽ ሰላም ነኝ ምን ሆነሽ ነው እንዴ ምንድን ነው ዛሬ እንደዚያ አቻኩልሽ የጠራሽኝ እኔ በዚህ ተኝ እባክሽን በዚህ በስንት መከራና ጸሎት ያገኘሁትን ፍቅሬን ላጣው ነው። ይውልሻቻ አያልቅባት ምስጥ ጓደኛዬ ደግሞ ሌላ ሴራ አሴራለታለች። ለአቤል ደግሞ ምን ሴራ ሴረችለት? ምንድን ነው እሱ? ምንድን ነው አልገባኝም። ይውልሽ ጽኑዬ እሱን እስከ መጨረሻው ድረስ ለማሰር ልጅ ልትወልድለት አስባለች። ይልሽ ይሄ ትዳር ሲይዝ አንድ ሰው ያለው ደንቡም ባህላችንም ነው። ልጅ መውለድ ግዴታ ነው በትዳር አለም ሲኖሩ ገብቶሻል። ጓደኛዬም እና ትዳር ላይ ሆኖ መለያየት በጣም ከባድ ነው። አንቺ ዘገየሽ፣ ምን ደረግ እንግዲህ። እሱማ ልክ ነሽ ጓደኛዬ፣ ግን አቤልን ለእሷ መስጠት አልፈልግም፣ የራሴ ማድረግ እፈልጋለሁኝ። እናት አዳሽ ምን አሰብሽ? እኔማ የሆነ ነገር ማድረግ አለብኝ ትላታለች እኮ። እሺ ምንድን ነው ያሰብሽው? አላቅም። ጓደኛት ማዘርም ለዝቄ ሊደውሉና ልጄ እንዴት ነህ? ደህና ነህ? ደህና ነኝ ማዘር፣ እንዴ እንዴት ነሽ? እንዴት ሆንሽ? እኔ በጣም ደህና ነኝ ልጄ፣ ሰላም ነኝ ይልህ። አንተ ብቻ ሰላም ነው ይልህ። ልጄ አሁን እንደምንም ቤት መፈለግ አለብህ እኔ ለምን ብዬ ነው? እኔ ለልጄ ብዬ ነበረ እስካሁን የቆየሁት። አሁን ግን ለማን ብዬ ነው የስ በሰው ፊት የምገረፈው? እና እንደምንም ብለ ቤት ፈልግ እና እኔ እየቀን ስራም ቢሆን እየሰራው እኖራለሁ ልጄ። እሺ እሺ በቃ እናቴ የዛሬም ብቻ ታገሽኝ ይላትና እሱም ስልኩን ይዘጋል። ሰላም ውዴ ትለዋለች። ውይዬ ሰላምዬ ይላታል። ይኸውልህ እኔ እናንተ ልጅ መውለድ አለብን።